የዓለም ሚዲያን ሰብስክራይብ ሼር ምናምን ነገር ላይክ እያደረጋችሁ ተባበሩን ታባበሩን እንግዲህ እንግዲህ ያስተዋወቀ ወንድማችን የዓለም ሚዲያን ነውና፣ በቃ እንደምታውት በጣም ምርጥ ጸጋ ያለው እግዚአብሔር ያደረበት በረከት ያለው ሰው ተስፋዬ ነውና፣ በጣም ደስ የሚል ነው። ደስ የሚል ሰው ነውና፣ በጣም ሼር ላይክ ሰብስክራይብ